ሰላም ጤና ይስጥልኝ፣ ውድ የዮሐንስ ኮነር ቤተሰቦች፣ እንዴት አላችሁ? አላችሁ ሆይ ዮሐንስ ኮነር ዛሬ ባልተለመደ ሰዓት በሰበር ዜና መጥቷል። የሰበር ሰበሩን ዜና እናነሰዋለን። የቀጠናውን ፖለቲካ የሚያተራምሰውን የፊልድ ማርሻል ብርሃኑ ጁላ ንግግር ከሰሞኑ ፖለቲካዊ ጥረት ጋር አያይዘን የምንበረብረውና የምንመለከተውም ይሆናል። ህወሓትና ሻዕቢያ ያቀዱት አንድ ቅድ ከሽፎባቸዋል። በተለይ ህወሓትና ሻዕቢያን ብቻ ሳይሆን ህወሓትና ስብሃት ነጋ የቀመሩት ቀመር እንደከሸፈባቸው የሚያሳዩ መረጃዎች ከወደ ኤርትራ እየሾለኩ ይገኛሉ። የኤርትራ ቤተ መንግሥት ማጣፊያው ጠፍቶታል። እንደ ነብር ማን ነው እንደ ፍየል ጭራ ወይ ከብርድ አልተከላከሉኝ፣ አሊያም ደግሞ መቀመጫዬን አልሸፈኑልኝ አይነት ወዳጅብነት ሆኖባቸዋል። ከሰሞኑ ቢዝነስ አፍሪካ ኢንሳይደር ይዞት የወጣውን አንድ ዘገባ ወደእናንተ አድርሼ ነበር። የጃን ሜዳው ፎቅ ብዬ የባህር ኃይሉ ዋና መስሪያ ቤት 95 ከመቶ ተሰርቶ መጠናቀቁን ወታደሩ የአራት ኪሎ አለቃ አብይ አህመድ አሊ ከወታደሩ መሪ ቭላድሚር ቭላድሚሮቪች ፑቲን ሀገር ጋር በመተባበር ገንብቶ የጨረሰውን ጃን ሜዳ መሃል ያሰረውን ከፍ ያለ ከፍታ ወደ እናንተ አድርሰን ነበር። አንዳንዶች ምን ቢሆን ነው የባህር በር ሳይኖር የባህር ኃይል የሚገነባው እያሉ ነበር። ፊልድ ማርሻል ብርሃኑ ጁላ ግን ዛሬ ከባዱን ቦምብ አፈንድተውታል። የባህር በር እንደሚኖረን አቅደን ነው የባህር ኃይል እንደሚኖረን የባህር በር እንደሚኖረን አቅደን ነው የባህር ኃይሉን የገነባ ነው ሲሉ ተናግረዋል። የፊልድ ማርሻሉ ይህ ንግግር ምሽቱን ቀጠናው ላይ ያሉ ሰዎችን ሲያንቀጠቅጣቸው እና ሲያንጠረጥራቸው እያየን ነው። ሚዲያዎቻቸውን ዞር ዞር ብለን ካየን ይህ ምን ማለት ነው የሚለውን እንዲመለከቱ ያስገድዳቸው ይመስላሉ። በነገራችን ላይ ኢትዮጵያ የባህር በር ወይ ደግሞ የባህር ኃይል ስትል ኤርትራን ብቻ እያለች አይደለም፣ ኤርትራን ብቻ እያለች አይደለም። አንዳንድ አካላቶች ኢትዮጵያ የባህር ኃይል የባህር በር የሚል ሀሳቦችን ስታነሳ ሮጠው አሰብ ሮጠው ምስዋ ይሄዳሉ ሳይጠሩት አቤት። አሁን ፊልድ ማርሻሉ ኤርትራ አላሉም፣ አሰብ አላሉም፣ ምጽዋ አላሉ። እንደውም የጎረቤት ሀገራትን ደህንነት ከማስጠበቅ ለማስጠበቅ ቀጠናው ላይ ካሉ ሀገራት ጋር በትብብር የሚሰራ መከላከያ ሰራዊት እንዳለም ጭምር ነው ፊልድ ማርሻሉ የተናገሩት። ይህ በእንዲህ እንዳለ አንዳንድ ፖለቲከኞች ወስደው ከኤርትራ ጋር ሰፍተውታል። ጥሩ እንግዲህ እዛም አለን ማለት ነው። በነገራችን ላይ ከሰሞኑ ሳነሳላችሁ እንደነበረው ኢትዮጵያ በየትኛው መንገድ የባህር በር ያስፈልጋታል ስንል ያስፈልጋታል። ይሄ ምንም የማያወላዳ አቋም ነው። ይሄ ምንም የማይገፋ አቋም ነው። ጠቅላይ ሚኒስትር አብይ አህመድ ወደ ረሲብ ጣይብ ኤርዶዋን ሀገር ተርኪ ሄደው ከሐሰን ሼህ መሐመድ ጋርና እና ከቪላ ሶማሊያ ሰዎች ጋር ስምምነትን ሲያስሩ አንድ ጩኸት ሲጮህ ነበር በቃ የባህር በር የሚባለው ነገር ቀረ፣ ከሶማሌላንድ ጋር የተገባባነው ስምምነት ቀረ፣ ከሙሴ ቢሂ ጋር የተፈረመው ስምምነት ገደል ገባ ሲባል ነበር። ያ ግን አልሆነም። ከሰሞኑ የሶማሌላንድ ፕሬዚዳንት ወደ አዲስ አበባ ይመጣሉ። ትናንትናም ሳነሳላችሁ እንደነበረው ይህ በእንዲህ ባለበት ሁኔታ ላይ ነው እንግዲህ ፊልድ ማርሻል ብርሃኑ ጁላ የባህር በር እንደሚኖረን አቅደን ነው የባህር ኃይል የገነባለው ብለው ነገሩን አፈንድተውታል። የቀጠናውን ፖለቲከኞች እያተረማመሷቸው ይገኛል። ይቺ ከሰሞኑ በጣም በስሌት የተሰራች ያለች ጨዋታ የቀጠናውን ፖለቲከኞች በእጅጉ እያስጨንቀቻቸው ነው የሚገኘው። ጌዲዮን ጢሞቴዎስ በፓርላማ ብቅ ብለው የተናገሩት ንግግር አለ። የሊማሊሞ መንገድ ምን ቢጠመለመል መዳረሻው አንድ ነው። ይህን የተናገሩት ስለ ሶማሊላንድ ስምምነት በተናገሩ ጊዜ ነው። የኤርትራ ቤተመንግስት ሌላኛው ጥንቅጥ የመጣበት እንግዲህ ትግራይን መገንጠል የሚባለው ጨዋታ የሚሳካለት እየመሰለው አይደለም። አንድ ሰነዱ ወጥቷል እና እዛ ሰነድ ላይ እንደሚያትተው ትግራይን ሀገር ለማድረግ እና የትግራይ ሀገርነትን ረቂቅ ለመስጠት እንትን ለማለት አብረው እየሰሩ እንዳለ ያሳያል። በተለይ ከዚህ ከባህር በር ጋርም ተያይዞ ኢትዮጵያ የባህር በር ከኤርትራ ብቻ አይደለም እንድታጣ ይፈልጉት በቀጠናው እንዳለ ለምሳሌ ኢትዮጵያ የባህር በር ሶማሌላንድ ሰጥታል ለሶማሌላንድ እውቅና ከሰጠች እኛ ደግሞ ለትግራይ የሀገርነት እውቅና እንሰጣለን የሚሉ የኤርትራና የሻቢያ አፎች ተመለክቼ፣ አፈር ጥፍሬ ውስጥ መደበቅ ነው ያማሪ። ምኑን ከምኑ ነው የሚያነጽሩት? እንደው እንዴት ነው እንዲህ ከእውቀት ነጻ መሆን የቻላችሁት? እንዴት ነው እንደዚህ ያለ ትግራይንና ሶማሊላንድን አንድ ላይ ለማስተያየት መሞከራችሁ በራሱ አስቂኝ። የትግራይ ፖለቲካን ያተራመሰው የትግራይ ፖለቲካን በዚህ መጠን ውጥረት ውስጥ የከተተው ይሄ የተዛባ እይታና የተዛባ አመለካከት ነው። ስብሃቱ ህወሓት የስብሃቱ ህወሓት ሰሞኑን የተመራው የሚዲያ ካምፕም ከዚህ እቅድ መክሸፍ ጋር የተያያዘ ነው። ከዚህ ቀደም የትግራይ ህዝብ ላይ የሰሩት ስነ ልቦና በጣም በርካታ ነገሮችን እንዲጠቀሙ አድርጓቸው ሊሆን ይችላል። በተለይ ባለፈው ጦርነት ላይ ሀሳባቸውን በተወሰነ መልኩ ገፋ እንዲያደርጉ አስችሏቸው ሊሆን ይችላል። ግን አሁን ላይ ያንን ማድረግ አይችሉም። የትግራይ ህዝብም የትግራይ ፖለቲካ ኤሊትም ከህወሓት ስርወ መንግስት የተላቀቀ ኃይል ነው ያለው። ሀገር አላርግ ስትለው አይሆንም። በአንድ ካምፕ ሰብስበ እንትን የምትለው ነገር አይደለም። ለምሳሌ ወዲ አንጥሩ ጫካ ወርዷል። ዛሬ ተፈናቃዮች የታደሰ ወረደን ቢሮ ሰብረው ገብተው ነበር። ታደሰ ወረደ የትግራይ ፖለቲካ አጥፊ ነው እያለ ነው። ጌታቸው ረዳ ከአዲስ አበባ ቁጭ ብሎ እየተኮሰ ነው። ሰሞኑን ደግሞ ዘሪሁን በፋና ብቅ እንደሚል እየሰማን ነው። በፋና በኩል ከባድ ሰዓት እየመጣ ነው ወደ ህወሓትና ወደ አስመራ ሰዎች ወደ አስመራ ሰዎች አስቀድመው አብይ ዘሪሁንን እንሰበሰበ ሬድዋንን እንሰበሰበ ጌታቸውን ያዘ እያሉ ሲያለቅሱ የነበረው ወዶ አይደለም። አብይ ሰራሽ ዘድቲ ቦምብ ከሰሞኑ በፋና በኩል ወደ ኤርትራ ይተኮሳል፣ ወደ ኤርትራ ይተኮሳል። ከባድ እሳት ይነሳባቸዋል። ይህ ሁሉ ጥረት የምታዩት እቅዶቻቸው እንዳልተሳኩ ነው። ትግራይን እንገነጥላለን የሚለውን ኃይል ማስማማት አልቻሉ። ያንን እንዲያስፈጽምላቸው ህወሓት ላይ ትግራይ ላይ ያስቀመጡት ኦልድ ጋርድ ቡድን ማስፈጸም አይችልም። የነ ደብረ ጽዮንና የነ ሞንጆሪኖ ቡድን ቀኑን ሙሉ ሲፈትል ነው የሚውለው ሴራ። በጣም በርካታ መረጃዎች ይወጣሉ። በጣም በርካታ መረጃዎች ይወጣሉ። ቀኑን ሙሉ ሴራ ይፈትላል፣ ቀኑን ሙሉ ሴራ ይደውራል። ግን አንድም ለትግራይ ህዝብ ጠብ ያለች ስራ አይሰራ፣ ጠብ ምትል ስራ አይሰራ፣ አንዲትም መሬት የያዘች ስራ አይሰራ። እንካ ሰላንት እያለ ነው። አሁን ከጌታቸው ረዳ የሚመጣባቸውን የፕሮፖጋንዳ ብልጫ መቋቋም አልቻሉ፣ መቋቋም አልቻሉ። እግራይን እንዴት አርገን ነው ሀገር የምናደርገው፣ የሚለውን ቀድሞ የሰሩትን ጨዋታ አቦይ ስባት ከስባት ጋር አቦይ ከኢሳያስ ጋር እየተነጋገረ ያረቀቀውን ስሌትም ወዲረዳ ረዳ አዲስ አበባ ላይ እያከሸፈው ነው። ያውቀዋል። አሳልፎ እየሰጠባቸው ነው እቅዳቸው። ለዛም ነው አንድ በአንድ ስቴፕ ስቴፕ ስቴፕ ስቴፕ ማለት በእግራቸው ኮቴ ልክ እየተከተሉ ነው እያከሸፉባቸው ያሉት። ማጣፊያው ጠፍቷቸዋል። ይህ በሆነበት ሁኔታ ላይ ነው እንግዲህ ፊልድ ማርሻሉ የባህር በር እንደሚኖረን አቅደናው ነው የባህር ኃይል የገነባ ነው እያሉ ያሉት። ልዩነቱ ሰፊ ነው። እነሱ እንዲህ በሆኑበት ሁናቴ ላይ ፖለቲከኞቹ ቅብዝብዝ እያሉ ነው። አንዳንዱ የእግር ኳስ አመፅ ይንጠላጠላል፣ አንዳንዱ የጤና ባለሙያዎችን አመፅ ይንጠላጠላል፣ አንዳንዱ የፖለቲከኞችን አመፅ ይንጠላጠላል። በየአቅጣጫው መክሸፍ ነው የተያያዙት መክሸፍ እና ትግራይን መገንጠል የሚባለውም አላማ ስኬቱ ያን ያህል እንደማያስኬድ እየተረዱት ያለው ይመስላል። በአንድ አላማ የሚቆም የአንድ አላማ ላይ የጸና ኃይል የለም። ግን ኤርትራ ኢሳያስ የመጨረሻ ካርታውን በትግራይ ምስቅልቅል ለመጠቀም ያስባል። ምክንያቱም የባህር በር የባህር ኃይል የሚለው ስጋት ነው። ለኢሳያስ በጣም ስጋት ነው። ላለፉት ዓመታት የገነባውን ኢራክ ኢሳያስ ማለት ከ1993 ጀምሮ ከ1993 ጀምሮ አንዲትን ሀገር ዘግቶ እንዲያኖራት አንዲትን ሀገር እንደፈለገ እያደረገ እንዲያኖራት በየትኛውም የሀገር ነስሌት ቤትኛውም አይነት እንትን ታሪክ ምናምን ሊሆን በማይችል መልኩ ፈቅደውለት እንዲዘጋ ህዝብ ላይ እንዲከረችም ህዝብ ላይ ፈቅደውለ ኢሳያስ የኤርትራ ህዝብ ላይ ብቻ የከረችመው ይመስለው ሰው አለ። የኢትዮጵያ ህዝብ ላይም ነው የከረችመው። ከመቶ ሰላሳ ሚሊዮን ህዝብ በላ የባህር በር የሚል ጥያቄ ለኛ የኢኮኖሚ ጥያቄ ነው። አንዳንዱ የኢኮኖሚ ጥያቄ ያነሳል። የኢኮኖሚ ጥያቄያችንን ከሚያገዝፉት ነገሮች አንዱ የወደብ ኪራይ ነው። ለወደብ ኪራይ ለባህር በር የምናወጣው ገቢ በጣም ብዙ ነው። በነገራችን ላይ የባህር ኃይል የሚያስፈልገን አነሰም በዛም ጠቅላይ ሚኒስትሩን ከዚህ በፊት እንዳነሱት በባህር ንግድ የምንንቀሳቀስ ህዝቦች ነን። አነሰም በዛም በባህር እንቅስቃሴ ላይ፣ ንግድ ላይ የምንሳተፍ ህዝብ ነን፣ ቁጥሩ ይብዛም ቁጥሩ ይነስ። ስለዚህ የባህር ውንብድናን መከላከል መቻል አለብን። የባህር ውንብድናን የምንከላከለው ደግሞ በራሳችን የባህር ኃይል የባህር ኃይል የባህር በር ነጣጥለን ልንመለከተው የማንችለው ጉዳይ በተለይ ምስራቅ አፍሪካ ላይ በተለይ የምስራቅ አፍሪካ ፖለቲካ ላይ ስጋት የደቀነባቸው እሱ ነው። ፍራቻ ውስጥ የከተታቸው እሱ ነው። ስለዚህ እያንዳንዷን አጀንዳ እየፈተሉ ነው የሚያመጡልን እየፈተሉ ኢሳይያስ ህወሓት በፍጥነት እነዚህ ፍርክስክስክስ ትላለች ብሎ አልጠበቀም አልጠበቀም በተለይ ማዕከሏን ወደ ሽሬ ከወሰደች በኋላ በዛ በኩል እስከ ሰነአ የሚሄደውን መንገድ ይዛ ከሱዳን ካለው ጥምረት ጋር ሆና ምናምን የማላገሩ መንግስት አስጨንቅልኛለች ብሎ ነበር ግን ወቅቱን ጊዜውን ስሌቱን ሳየ አልሆንም ባይ ዘ ዌይ የአራት ኪሎ መንግስት የገነባው ሰራዊት የአራት ኪሎ መንግስት ያጸናው ወታደራዊ ብቃት የፊልድ ማርሻሉ ቢሮ ያለበት ከፍታ ተዋግቶ ማሸነፍ ብቻ አይደለም፣ ሳይዋጉ ግጭት ማስቀረት የሚችሉበትን አቅምም ጭምር የገነባ ኃይል። ይሄ ምሽታቸውን አጨልሞባቸዋል። ባይዘዌ ሰሞኑን አፍሪካን ቢዝነስ ኢንሳይደር ሲዘግበው ነግራችሁ ነበረ። ላንድሎክ ዷ ሀገር የባህር ኃይል ዋና መስሪያ ቤቷን ገንብታ ጨረሰች። ለሰሚ ግራ ነው፣ ለአድማጭ ግራ ሊሆን ይችላል፣ ለተመልካች ግሩም ሊሆን ይችላል። ግን ከዚህ የሚልቅ ዘመንኛ ቅኔ፣ ከዚህ የሚበልጥ ዘመንኛ ከፍታ፣ ከዚህ የሚሻል ዘመንኛ ርቀት ከየትም ማታ በጣም እጅግ ረቂቅ ነው። ይሄ እጅግ ከፍ ያለ ሀሳብ ነው። ፊልድ ማርሻሉ አፈንድተውላቸው ነው የሄዱት። ኢትዮጵያ የባህር በር የሚባለው ነገሩ እንዳይሳካለት በጣም ስሌት ሲሰላን የነበረው በተለይ ኔቪ የሚባለው ጠቅላይ ሚኒስትሩ ሲያነሳ ይሄ ኔቪውን አስቀድሞ ጠቅላይ ሚኒስትሩ ከፈረንሳይ ጋር ነበረ ልማሳለጥ ሲሞክሩ የነበረው እና ከፈረንሳይ ጋር የነበረው ስምምነት ምናምን ሲተው በቃ ይሄ ኔቪ የሚባለው ነገር ሊተው ነው፣ ዝም ብሎ ቅዠት ነው፣ ዝም ብሎ ህልም ነው ምናምን ሲሉ ነበር። አልሆነም፣ አልሆነም። አሁን ነኛ ኃይሎች እስከ ምርጫ የሚደርሱበትን ዕድሜ እንኳን የሚያገኙ አይመስለኝም። እኔ በጣም በሚገርማችሁ ሁኔታ ማለት እና ኢሳያስ ከባድ ኪሳራ የደረሰበት ነው። ነገም የምናነሳው ከቡርሃን ጋር አያይዘን የምናነሳው እናንተ የምናደርሰው ጥንቅር ይኖረናል የኢሳያስን ከፍ ያለ ኪሳራ የሚያሳይ ማለት ነው እና አቦይ ስብሐት እና ኢሳያስ ያሰመሩት መስመር እንትን እያለ አይደለም። አቦዩ በእድሜያቸው ማምሻ ቢሳካላቸው ደስ የሚላቸው የትግራይ ሀገርነት ጉዳይ፣ የትግራይ ሀገርነት ጉዳይ አረጋይ በርሄ ወይም በሪሁ በበረሃ በነበሩ ጊዜ የሚናገሩት አንድ ጉዳይ ነበር አይደለ? በተለይ በጣም በመጻፋቸው ላይ በስፋት የሚያነሱትና የሚዳስሱት ይሄ የትግራይ ሀገርነት ጥያቄን የትግራይን ወጣቶች ትግል የነፃ ሀገርነት ትግልና አድርገው ብሎ የሚያነሱበት ከዛ እነ መሌ ቀምረው አዲስ አበባ ያስቀመጡት የማሌሊስታዊ ርስሌኒሊስታዊን ቅንያቸውን የበረበሩበት እና የፈተሹበት ከፍ አድርገው ለማሳየት ይሞከሩበት የራሳቸው ርቀት አላቸው። የራሳቸው ርቀት አላቸው። እና እነኚህ ሰዎች ሀሳባቸው አንድ በአንድ ነው እየከሸፈባቸው ያለው እና ይህ የትግራይ ሀገርነትን ጉዳይ ራሱ እንዴት አድርገው እንደሚይዙ ታውቁ። ኢሳያስ የወጡበት ሰነዶችም እንደሚያሳይ ከኤርትራ የሚወጡ ሰነዶች የሚሳ እቅዳቸው እሱ ነበር ግን የትግራይ ነባራዊ ፖለቲካዊ ሁኔታ ለሱ ምቹ አይደለም። ምቹ አይደለም። የትግራይ ህዝብ ልክ አሁን ህዋትን እንደ አልፋና ኦሜጋ አይም አይም። ምክንያቱም እራሷ ህወሓት ፍርክስክስ ብላ እኔ አልፋና ኦሜጋ አይደለሁም ብኖርም ባልኖርም ትቀጥላለች ያለች። ተፈናቃዮች እንኳን አይደለም እንትን ሊል ወደ ነበርኩበት መልሱኝ ይያለኝ ወደ ነበርኩበት መልሱኝ ይያለኝ ወደ ነበረበት የሚመለሰው እንዴት ነው የሚለው ሌላ ጥያቄ ነው። ባለፈው እንደነገርናችሁና እንዳነሳንላችሁ ኢሳያስ አዞ ግጭት እንክፈት ብሎ ህወሓት በወልቃይት በኩል ያኛው ደግሞ በአፋር በኩል የሚል እቅድን ነው ያወጡት። በዛ በቅድ አለመስማማት ነው የታቀቡት። ኢሳያስ ለምን በዚህኛው በኩል ያለውን ጥቃት መምራትና ማስመራት አልፈለገም ሌላ ጥያቄ ነው። በወልቃይት በኩል ከዛስ በወልቃይት በኩል እንመጣለን፣ በወልቃይት በኩል ጥቃት እንፈጽማለን የሚሉት ኃይሎች አንደኛ ወልቃይት የኔ ነው የሚለውና በወልቃይት በኩል እናጥቃ የሚለው አዛዥ አንድ መድረክ ላይ ስለ ሰላም ንግግር ሊያደርጉ ተቀመጡ። አስቂኝ ኮነ። ፍጹም መሬት የማይዝ ፍጹም ሀሳብ የማይገዛ ፍጹም ልናደምጠው የማንችል ሀሳብ ማለት ነው። አንደኛ ወልቃይትን የኔ ነው እያለ ይዛል ተብሎ እንዲነሳ ግጭት ሊከፈትበት ነው። አንደኛው ደግሞ በወልቃይት በኩል ግጭት እንፍጠር እያለን ከዛስ ለሰላም ንግግር ተቀምጠዋል። ሁለቱም አለቃቸው ኢሳያስ ነው። አይገርም? ማሆን ይሄ ለሰሚም ግራን፣ ለሰሚም ግራን። በእንዲህ አይነት ፖለቲካዊ እንትን ውስጥ ያሉ ሰዎች፣ በእንዲህ አይነት ፖለቲካዊ ካርታና ጨዋታ ውስጥ እየናወዙ ያሉ ሰዎች ይመጡና የእነ ፊልድ ማርሻል ብርሃኑ ጁላን መንገድ እንደ ስህተት፣ የእነ ፊልድ ማርሻል ብርሃኑ ጁላን አካሄድ እንደ ሞኝነት ሊያስረዱ ይሞክራሉ። አታፍሩም? አታፍሩም ወይ? ይሄ ከባድ ነው። ከባድ ከባድ ከባድ የእንትን ስል የድምሬ ምናምን ስሌት ነውና አብዛኛው ዕቅዶቻቸው የከሸፉባቸው ነው። ኢትዮጵያ ግን በየትኛውም አቅጣጫ በየትኛውም መንገድ ማሳካት የምትፈልገውን መንገድ ከማሳካት የሚገድባት ኃይል እንደሌለ በሚያሳይ መልኩ ነው ከፍተዋን እየቀጠለች ያለችው። እኛ አንስቸው ገና ሁለት ቀን እንኳን ባልሞላው ጉዳይ ላይ እንደ የጸና ያስቀመጥናቸው የሆኑ ሴናሪዎች ነበሩእና ይሄ ልክክ ልክክ ልክክ ብለው ነው የመቱልን እና አሪፍ ነው። ይሄ 95 ፐርሰንት ተጠናቋል የተባለው ጉዳይ እንትን ነው፣ እና ይሄ የባህር ኃይል ግንባታው ሰፊ ነው። አንዳንድ ሰው የዛሬ ይመስለዋል፣ ግን አይደለም። ጠቅላይ ሚኒስትሩ ከዓመታት በፊት ስለ ባህር ደህንነት ሲያወሩ እዚሁ እኛ ቻናል ላይ ገብታችሁ ብታዩ ራሱ ታገኛላችሁ። ከሁለት ከሶስት ቀን በፊት የሰራነውን ጥንቅር ብታዩት ራሱ እዛ ላይ ማስረጃል። እኛ ሰላም ደህንነት ስለሚያስፈልገን የባህር ኃይል እንገነባለን እንገነባለን። ከዛ ደግሞ የሚያስቀረን ኃይል የለም። በአንድም በሌላ ታያለ። የውስጥ አርበኛ ብትቀሰቅስ፣ የውስጥ ባንዳ ብታደራጅ፣ የውስጥ ሎሌ ብትን ብትል፣ የቀበሌ ተላላኪ ቢኖር በየትኛውን መስፈርት ከማሳካት ወደኋላ የማንለው ጉዳይ ቢኖር ይህ የባህር ኃይል የሚባል ጉዳይ ከመሳካትና ከመሳካት ውጪ ምርጫም አማራጭም የለው። ይሳካል ወይ ደግሞ ይሳካል። ሌላ ጉዳይ የለም። በቃ ከመሳካትና ከመሳካት ውጪ ሌላ ምርጫ የለም ሌላ ምርጫ የለም። እና ይህ ጉዳይ ምሽቱን በእጅጉ እያንቀጠቀጣቸው ያለ ጉዳይ ነው። ትግራይ መገንጠል የሚሉት ጨዋታም ሌላ እክል ውስጥ እየገባባቸው ነው። የታደሰ ወረደን ቢሮ ጭምር ሰብሮ የገቡበት ሁኔታ ነው ያለው። አሰባሪው ማን ነው፣ ሌላ ጉዳይ ነው። እዚች ጋርም ሕወሓትን ማሽተትና መበርበር ያስፈልጋል። አይደለም ለሀገርነት አይደለም ትግራይን እንደ ሀገር ለማስቀጠል ትግራይን እንደ ክልል ለማስቀጠል የሚያስችል ፖለቲካዊ ጨዋታን መጫወት ይችላሉ ወይ? እሱ ሌላ ጉዳይ ነው። ትግራይን እንደ ፖለቲካ መጫወቻ ትግራይን እኮ ሌላው ቶ እራሷን ትግራይን ራሷን ትግራይን ይዞ መቀጠል የሚችሉበትን አቅም ገንብተዋል ወይ? እራሷ ትግራይ መቆም ትችላለች ወይ? ራሷ ትግራይ መጽናት ትችላለች ወይ? ለራሷ ትግራይ ሰላም፣ ደህንነት ማስቀጠል ይችላሉ ወይ? ይዘው ያስተዳደሩና ህወሓት ህወሓት ሞታለች እኮ አሁን የለም። እንደ ፖለቲከኛ አይደለም ያሉት፣ የሆነ ክልል ውስጥ ቁጭ እንዳሉ ማፊያዎች፣ ለዛውም መንግስታዊ መዋቅርን እንደሚጠቀሙ ማፊያዎች በዓለም ስሌት እኔ እንዲህ አይነት የተሳከረ እንዲህ አይነት ከብደት የተጠጋጋ እንዲህ አይነት የለየለት መጃጃል ይኖራል ብዬ አልገምትም። በጣም ከባድ፣ በጣም የተወሳሰበ ነው። እና ፊልድ ማርሻሉ ንግግር በጣም ብዙዎችን ያስደነገጠ፣ ብዙዎችን ያስበረገገ፣ ከረፍት ያራቃቸው ነው ብል የሚያሰኝ ነው። የእኛ ሀገር ማሸነፏን መቀጠሏን ተያይዛዋለች። ታሸንፋለች አሊያም ታሸንፋለች። ይሄ የማይቀር የድል መንገድ የማይቋረጥ የአሸናፊነት መንገድ ነው። እቅዳቸው በየመንገዱ እየከሸፈባቸው ነው። ነገም ምን ያህል ኪሳራ እየተከናነቡ እንዳለ የምናነሳላችሁ ነው የሚሆነው በጣም በያቅጣጫው ነው። ኪሳራቸውን እየተከናነቡ ያሉት በጣም በያቅጣጫው ነው። ውርደታቸው እየበረከተ አዘቅቱ ውስጥ እየገቡ እየተመለከትናቸው ያለ ነው እና ይህ እጅግ ይበል የሚያሰኝ እጅግ የኢትዮጵያን ቁርጠኝነት የሚያነጻ የሚያጸና ዝም ብሎ እቅድ እንዳል አይደለ የሚያስረዳ ዝም ብሎ ጉዳይ እንዳል አይደለ በእርግጥም ላለም የምናሳይበት እጅግ ከፍ ያለ እጅግ የረቀቀ እጅግ ከፍ ከፍ ከፍ ከፍ ብሎ የሚታይ የድል መንገድ መሆኑንም ለማጽናት ነው። ባልተለመደ ሰዓት የመጣ ነው። ኢትዮጵያ እንደ ልማዷ እያሸነፈች እንደ ልማዷ ከፍ እያለች መቀጠሏን ግን ተያይዘዋለች። እኔም ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮነርን ላይክ፣ ሽር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿና ብዝቶ ይባርክ። ደግሜ ላለው የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ውድ የዮሐንስ ኮነር ቤተሰቦች ቸርቆዩን የነገሰ ይበል።